ሶፊ አንዋሪን በጥፊ ጭወለ አረከችው። ሶፊ ምን አስበሽ ነው? አረ ተይ፣ አረ ተይ ማለት ነው። ሶፊ መጀመራ ወድ ሃለው፣ ወድ ሃለው ያሽው ነበር ማለት ነው። ወንዶች ቀለጠ ያቁም። እናንተ ሴቶች በወንዶች እየቀለዳችሁ አስቸገራችሁ። እኔ ምን ይሻለኛል? ምን ይሻለኛል እናንተ ለምታደርጉት ድርጊት እኔ ያመኛል፣ ራሴ እንዳደረግኩት ነገር ማለት ነው። ተው እንጂ ተው እንጂ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድ እና የተከበራችሁ ቤተሰቦች እንዴናችሁ? ማናችሁ? ሰላማችሁ ይብዛ። ላይካርጉ ላይካርጉ ማለት ነው። ዛሬ ይህ የመጣሁት ዞር ዞር ሲል ሶፊ አንዋር ወደድኩሽ ሲላት ለምን ወደድከኝ ብላት ጭው አደረገችው። ታይንቲ ሶፊ አንዋር አያንሰሽም፣ ሽሙኩ። እውነት ለመናገር አንዋር ምን ይወጣበታል? ይ ባሃላለሽ አንዱን አግበተሽ ቁጭ ቤቲ የተሻለ ነው። እሺ ሶፊ ስለሚወዳት ነው። ሶፊ በጣም ወዳታለው ማለት ነው። ስለዚህ አንዋር ምን ይወጣለታል? ምን ይቆላዋል? ስለዚህ ስለመታሹም እቅርታ ማጠየቅ አለብሽ። ወንድ ልጅ አይመታልም በሴት እጅ ማለት ነው። ምንድን ነው የሚያሳይን? እዚህ ጊዜ የዚህ ጊዜው ነው ሰው ነው። ምንድን ነው የምናየው? ወንዶችን በጥፊ በጥፊ በጥፊ ለምን ተብሎ ለምንድን ነው የሚመቱት? አላህን ፍሩ፣ ሴቶች አላህን ፍሩ ማለት ነው። እንቆይ አላህን አትፈሩም ሴቶች? መጀመሪያ ትሄዱና ከወንዶች ጋር ልጥፍ ትሉና የውሸት ወደድኩ ትላላችሁ ወደሃለው ትልና በሱ ልብ ውስጥ ትገባላችሁ። በኋላ ላይ ደግሞ ሲሰላቻችሁ መሰለኝ ከለስ አልፈልግም እኔ በወንድምነት ነው የቀረብኩ ይባላል። ይሄ ዩቱበሮች ስራ ነው ማለት ነው። ትንሽ ሁለት ወር አንድ ወር ክፋቤል ይሰሩና ከዛ በኋላ እኔ ወንድሜ ነክ እንጂ እንደዚህ አይደለም ይላሉ። ኧረ አላህን ፍሩ። ኧረ ጉድ ነው። ተው ተው ብያለሁ፣ ማለት ነው። ዛሬ የመጣሁበት ሁለት ነገር ነው ማለት ነው። ቅርታ ዋና ደግሞ አያንቱ ያናደደችኝ ነገር ይዤ መጣው፣ ማለት ነው። ምንድነው ያናደደችኝ? አልታረቅም ከሱማያ ጋር ስትር ነበር ማለት ነው። እል ይሄንማ ሳልከፍል መቼም አትከፊ አያንቱ፣ መቼም አትከፊ ሱማያን የት አግኝተሻት? ያንን የመሰለ ዱላ፣ ያንን የመሰለ በሽንጣችሁ የታጠባችሁት። እል መቼም አትመልሱም። እንመልሳለን ብላችሁ አስባችኋል ከወንድ ተሰሳቸዋል ማለት ነው። አታስቡ ማለት ነው። ሁለታችሁም ሱመያ ጀግና አስራ አገረፈቻችሁ። ሽንት በሽንት ሻወር ወሰዳችሁ። እንግዲህ እሱን እሊሄ ሳሎጣ ያደረገች እኔ ከሱመያ ጋር ማይታረቅ አልፈልግም ብላለች ማለት ነው። አያንቱ አንድ ወንድማችን እንደምናቀው ሰይዶንም ባለፈው ጠርቶ ሰይዶ በውስጥ ነግሮት ነው አስታርቀን ብሎት ነው። ሱመያን ደግሞ በአካል ጠርቷት ላስታርቀሽ ምናምን ብሎ እየመከራት ነበር። እንደውም ሱመያ ቦታው ላይ ሰይድ ይኖራል ብላ እንደውም ተንቀጥቂጣ በጣም ነበር እየፈራችው ማለት ነው። ስለዚህ ያ ሰውየ እንትን ቀስ በቀስ ለማስረዳት ነው እየፈለገው ማለት ነው። እንግዲህ ይሳካልክ ብለን እንላለን። ጀግና ወንድማችን ነ ማለት ነው። በየተራ አንዳንዳቸው ጠርቶ እንደዚህ ማድረግ በእውነት ለመናገር በጣም ኸይር ነው ማለት ነው። በጣም ሊመሰገን ይገባዋል ማለት ነው። እያንቱ አልታረቅም፣ በሞታት እንጂ አልታረቅም አለች። ለካ ሶማያ እንዳለች መታረቅ አልፈለገችም ማለት ነው። እውነት ለመናገር እንትነ ይቅርታ ማለት ነው። አዩ መታረቅ አልፈለገችም ማለት ነው። አልፈለገችም። አበደን፣ አበደን አልፈለገችም። ዛሬ እንዴት እንዴት ፍንጭ በቃ እንዴት እንደሆነች እሺ፣ በቃ እውነትም ተርታ እንግዲህ ያቆራረጥኩ ነው የመጣሁት ማለት ነው። ቤተሰቦቼ አበረታቱኝ። ላይ ካርጉ ሼር አድርጉ፣ ሰብስክራይብ አድርጉኝ። አዲሶች ወድድ ወድድ ነው ማረጋችሁ። እንግዲህ ዛሬ በጣም የገረመኝ ነገር ነበር ይዤ የመጣሁት። ፍትፍት ፍትፍት ታረጋለሁ ብዬ ነበር። ቢዚም ሆኛለሁ። ቢዚም ሆኜ ደግሞ እያወራው ነው። በቃ ስራ የሰራው እያወራው ነው ማለት ነው። እንግዲህ አያንተው አልታረቅም አልታረቅም ብላለች ማለት ነው። ሱማያን ጠርቶ ባለፈው ይሄ ወንድማችን ላስታርቃችሁ ብሎ እንግዲህ ሽምግልና ይዘዋል ማለት ነው። በቀላ ያስታርቅ ነው ማለት ነው። ኢንሻአላ ያስታርቃል ብለን ተስፋ እናደርጋለን። አንድ አንዳንዳቸው በተራ እየጠራ ነው ማለት ነው። ሱማያን መጀመሪያ ጠርተዋል። ያው ሳይድ በነገረው መሰረት ይመስለኛል እያንቱንም ጠርተዋል ማለት ነው። እያንቱ ግን እየሰጠችው መልስ በጣም አስጠያፊ መልስ ነው ማለት ነው። እንደዚህ አይጠበቅም ባንቺ ማለት ነው። አብራችሁ ብትኖሩ ደስ ይላል፣ እሺ ካለች ሱመያ፣ እሺ ካለች ማለት ነው። ስለዚህ ላትልም ትችላለች ማለት ነው። ስለዚህ አያንቱ ያላት እንትን በጣም ከባድ ነው ማለት ነው። ያላት አመለካከት እውነታ ነው። ሱመያ ያፈራቻት ማለት ነው። እንግዲህ ለ ለአያንቱ ማደርሶልኝ። ክፉ ሰው ባትሆኝ ጥሩ ሰው ብትሆኝ ከሱማያ ጋር ተግባብተሽ ብትኖሪ ሁሉንም አንቺ ማስተረቅ ትቺ ነበር ማለት ነው። እውነት ለመናገር ጣውንት ከኋላ የመጣቸው ጣውንት ጥሩ ሰው ከሆነች የመጀመሪያዋ ጥሩ ትሆናለች ማለት ነው። በቃ ሁሉም ነገር ትተዋለች። ግን መጥፎ አመለካከት ካላት የመጀመሪያዋ እልህ የበለጠ ይዛትና ሰላም አይወርድም ማለት ነው። ብዙ ቤት እንደዚህ ነው ማለት ነው። ስለዚህ ለሶፊያ ማድርሱልኝ። ሶፊያ አንቺ ሙስሊም ነሽ፣ ባንቺ አይጠበቅም እንደዚህ ማድረግ። አንዋርን በጥፊ ስትመቺ አይተናል፣ አዝነናል ማለት ነው። እውነት እኔ እውነት ለመናገር ለማናገር አዝኛለሁ። ለምን ይመታል አንዋር ማለት ነው? ስለዚህ አሁንም ተመለሻለሁ ማለት ዛሬ ጥሪ በዛብ እንግዲህ፣ በጣም ቅር ብሎኛል እንደ ራሴ ሲያስብ በጣም ቅራስ ሌሎቻችን ቅር ብሏችኋል ብዬ ተስፋ አደርጋለሁ። ወንዶችን ታስጠጉና በኋላ ላይ ዱላ ነው ሲድብ ነው ማልቀስ ነው ማለት ነው። አለማስጠጋት የእናንተ ፋንታ ነው። ተቀራርባችሁ ደግሞ ወንዶችን ልባቸው ለውጣችሁ ደግሞ እንደገና እንዳነበረ የምትሆኑ ሂቶች ማለት ነው፣ ወዮላችሁ። አንድ ሰሞን አሁን ሶፊያ እንዴት እንደት ነበር የምትሆነው ማለት ነው። እውነት ለመናገር በጀልባ እየሄዱ የሆነ ነገር የሆኑ በጣም ብዙ ነገር ብዙ ታሪክ ሰርታቸዋል ማለት ነው። እንደገና ዛሬ ጥፊ ሊቀበል ማለት ነው። ለምን ትመቸዋለሽ? ለምን ለምን በሴት እጅ ይመታል ወንድ? ወንድ ለምን መታል አስለን ማለት ነው። አለ እንጃችሁ፣ እንደውም እጃችሁ ምን ልበል ምን ልበል፣ ስድብ እንኳ ቶሎ አይመጣልኝም እንጂ ጫ ስታደርገው በጣም ነው የሚያመመኝ። እውነት እኔ የሱ እናት ብሆን ማለት ቆፍሬም፣ ሆነም ጉርጓድ ገብቼ ደርሼ እሱን እንደመታችብን ጠፍትፌ ነው ማረጋት ነበር። እውነት ለማናገ እህቱ ሆኜ ብሆን ማለት ነው ወደድኩሽ ብቻ ላለሽን መምታት አለብሽ። አንተ ብትወደኝ እኔ አልወደድኩ ኩኋል። በቃ አንተ ጋ ያለው ውዴት እኔ ጋ የለም አብረን መኖር አንችልም ብለሽ ማስረዳሽ ሲገባሽ መጥቼዋል ማለት ነው። ፕራንክ አይደለም ይሄ ነገር እውነት ያው ብዙ ሰው መልሳለች ማለት ነው። አልፈልግም ብላ ማለት ነው። አልፈልግም ማለት መብትሽ ነው። ግን ወንዶችን ሳታስጠጊ ነው መጀመሪያ አንቺ ጋር ብዙ ጊዜ ሳይቆዩ ነው መንገር አለብሽ። እንደዚህ ከቆዩ በኋላ ከተላመዳችሁ በኋላ ስንት ነገር፣ ስንት ጊዜ ቪዲዮ ከሰራችሁ በኋላ ከተዝናናችሁ በኋላ አብራችሁ ከበላችሁ በኋላ ከተላላጣችሁ በኋላ እኔ አልፈልግሁን ብትይ ወንጀል ነው። በጣም ሽቶርክ አርከፍክፈሽ ተቀባብተሽ ራስሽን ሌላ ሰው ሆነሽ አብረሽን ሽው ልጅ ተመልሰሽ አልፈልግም ስቲ አንቺ መላእክ የረገመሽ ነው። አንቺ እኮ ማይ ማይ ፈቅድ ነገር እያስተማራችሁን ነው። ተው ተው ተው፣ ሙስሊም እህቶቻችን ተው ተው፣ አላህን ፍሩ። እንደዚህ ትምህርት የለም፣ አታስተምሩ። ይሄንን ትምህርት አስለን እኛን አንፈልገውም ማለት ነው። ሰላማችሁ ይብዛልን። ወደ ሄዶቼ ከተሳሰስኩ ለላ ተሳስተሻል፣ ይሄ ነገር ትክክል አይደለም ብላችሁ በኮመንት ኮመንት ኮመንት ፈልጋለሁ። ላይክ ላይክ ፈልጋለሁ። አዲሶች ሰብስክራይብ ፈልጋለሁ። ቤቴን ጎራ ያላችሁ ላይክ ስታረጉ የምትወጡ ሁላ በቃ አዝኝባችኋለሁ ማለት ነው። ሌሎቻችሁ ውድድ ውድድ ነው ማረጋችሁ ላይክ የምታረጉልኝ፣ አላህ ስብሃነ ወተዓላ ያሰባችሁት ካላሰባችሁት በላይ አሳክቶ ለሀገራችሁ ያብቃችሁ። የኔ ቢጤዎች የመዳም ቅመሞች መዳም የምትሆንበት ጊዜ ቀርባል። ያደርግላቸው ኢንሻላ ብዝነላ ሄከሬ የነበረን ቆይታ ይሄ ነበር። ቀጣይ ደግሞ አዲስ ነገር ስናገኝ ብቅ ካች እንላለን። በኮረኮች እወዳቸዋለሁ እወዳቸዋለሁ። ላይክ አድርጉ፣ እስከ መጨረሻ ቪዲዮ እዩ ማለት ነው። ለምን አዲስ ነገር ሲኖር ካች እንላለን። አበረታቱም አበረታቱም፣ ማበረታታን ከሌለ ማለት ነው። ምን እንደሆነ ልንገራችሁ፣ ስራችሁ እየደበራችሁ ይሄዳ፣ ትደበራላችሁ። ለመስራት ጎን አይኖራችሁም፣ ወን አይኖራችሁም። የሚያግዛችሁ ከጎናችሁ አይዞሽ፣ ይሄንን ይሄንን፣ እንዲህ ነው፣ እንደዚህ ነው የሚላችሁ ሲኖር ነው። በቃ ማንኛውም ነገር ደስ ደስ የሚላችሁ ማለት ነው። እኔ ደስ ብሎኝ እንዲሰራ ደስ ብሎኝ ሁሌም እንዲመጣ ላይ ካርጉ አበረታቱ እላችዋለሁ። እንግዲህ ለአያንቱም አደርሱልኝ ለሱማያም አደርሱልኝ። ሱመያ አይደለም በአያንቱ ነው የመጣሁት። ሱመያ ምንም አላለችም። አያንቱን አጣ አልታረቅም፣ አልታረቅም፣ አልታረቅም ብላለች። እሺ ይሆን። ሱመያ ራሱ አትፈልግሽም ማለት ነው። ባንቺ የተነሳ ነው ይሄን ሁሉም እየራቀችው። ቀጭ ለሱመያና ለ ለአያንቱና ለሶፊ ይደርስልኝ። ሁለቱም ጥፋት ሰርቷል ማለት ነው። ሁለቱም ጥፋት ንግግር ተናግሯል ማለት ነው። ሁለቱም አዝኛለሁ። በሁለቱም አሰላሙ አለይኩም ወረህመቱላሂ